ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ የምላችሁ ማለት ነው ሀይሚና ብሩኬ ግን ምንድን ነው? ቆይ እኔ የምላችሁ ያው ዛሬ እንግዲህ ተደባደብን ብለዋል፣ ትንሽ ማለት ነው። እንዴት ነው ግን እንደ ሴት ሆናችሁ አልጋ ላይ ፍፄና ማን ነው ማለት ሄኖክ የምትደባ እንደዚህ ነው ድብድብ? በደንብ አትቦቀሱም እንዴ? እና ማለት ነው ሀይሚዬ ይሄንን ለመናገር ማለት ነው ማለት አገር ወጥ አገር ጥዬ ሄዳለሁ ብላለች የሆነ ለመናገር እንግዲህ እኔ በጣም የሚያስጠላኝ ምንዶ ታውቃላችሁ ቤተሰብ፣ ብሩኬም ሆነ ሀይሚ የሆነ ነገር ሲሆኑ ሁለቱም ሲጣሉ፣ ብሩኬም የሆነ በሀይሚ በኩል ጥፋተኛ ከሆነ ማለት ነው ሀይሚ ጥፋተኛ ከሆነች ብሩኬም ሀገር ለቆ ልውጣ ይላል። ብሩኬ በኩል ደግሞ ጥፋት ካለ ደግሞ ሀይሚ ደግሞ ሀገር ለቄ እወጣለሁ ትላለች። ቆይ ዩቱበሮች ግን ሀገር ለቆ በመውጣት ነው እንደምትፈራሩት ማለት የምታስፈራሩት እርስ በራሳቸው ማለት ነው እና ልንገራችሁ በዚህ አጋጣሚ ያው ሀይሚ አንቺን ስለሚወድሽ ነው ቅድሚያ ብሩኬ ልጁን ከደበደበው ራሱ የደበደበው ገባሽ አይደለ። ሲቀጥል ደግሞ ለአንቺ ብዬ ነው ብለዋል። እንግዲህ ሀይሚ ደግሞ እሱ በመደበደቡ እኔን ተናግሮኛል፣ እኔን እያስፈራራኝ ነው እያለች ነው ማለት ነው። ገባችሁ አይደለ እዚህ ጋር ማለት ነው። ግን ምንም ሊጨበጥ አልቻለም። እኔ ልንገራችሁ ማለት ነገሩ ምንም ሊጨበጥልኝ አልቻለም ማለት ነው። እዚህ ጋር ምንም ነገር የሚያጣለ ነገር አይደለም። ገባችሁ አይደለ ይሄ ነገር ምንድን ነው? የዛሬ ከእንትና ጋ ዳኒ ጋር ሲሰሩ እንደዚህ ሲሰሩ ነበረ። ብሩኬ እንደዚህ ዳኒ ደበደበው። ገባችሁ አይደለ ሀይሚነ ብሩኬ የሆነ ነገር ሲሰሩ፣ ድራማን ስራም ሲሰሩ፣ ድብድብ ከማላቸው አይጠፋም። የሆነ ነገር ከማላቸው አይጠፋም። ለምን እንደሆነ አላቅም። ግን ምን ሆናችሁ ነው ንገሩኝ። እስኪ ምን ሆናችሁ ነው እና ሀይሚም አገርሽን ጥላሽ የትም አትሄጂ። ብሩኬም ደግሞ ከወንክ ተረጋጋ። ሁለታችሁም ይሄ እኮ በጣም ሲምፕል ነገር ነው። የእውነት በጣም ሲምፕል ነገር ነው። ግን እንደዚህ ሰርታችሁ እንኳን እይታ የለውም በደንብ ማለት ነው። ሁለታችሁስ ተስማምታችሁ የሆነ ሀገር እየሄዳችሁ ኢቭን አርባ ምንጭም ሆነ ሐዋሳም ሆነ አዲስ አበባ ውስጥ የሆነ ቦታ እየተዝናናችሁ የምትሰሩት ቪዲዮ ነው የሚበልጠው ማለት ነው። ምትሰሩ ከሆነ ስራው በስነ ስርዓት ስሩ። እናንተ ስትሰሩ የሆነ ድራማ የሆነ ነገር ስትሰሩ አታውቁበትም። ልንገራችሁ ሀይሚና ብሩኬ ማለት ነው አታውቁም በጭራሽ። በጣም ድብድብ ታበዛላችሁ፣ ጫጫተ ታበዛላችሁ፣ ለቅሶ ታበዛላችሁ። ለቅሶ ስላችሁ የሆነ ማያምር ለቅሶ ታውቃላችሁ፣ ሰውን የማይስብ ለቅሶ ወይም ደግሞ ድራማ። በቃ በደንብ እንትን ብላችሁ ስሩ። የእውነት በብላት ስሩ በደንብ ማለት ነው። ገባችሁ አይደለ? እኔ አገር ለቅቄ እወጣለሁ ምናምን እስቴፕ በስቴፕ አድርጉ ሁሉም ነገር ማለት ነው። ማኑ ግን ዳይሬክተሩ ማለት ነው፣ ማኑ የሚጽፍላችሁ ስቴፕ በስቴፕ በስነ ስርዓት ስሩ። ስራ ስትሰሩ ገባችሁ አይደለ? ግን እንደዚህ የሌለ ነገር እየቀወጣችሁ ምናምን ምናምን እንደዚህ መሆን የለበትም። ሲቀጥል ደግሞ መግቢያ ደግሞ ስሰሩ አሳጥሩ። ገባችሁ አይደለ? መግቢያ ስሰሩ አሳጥሩ፣ ምክንያቱም በደንብ ሰው እንትን እንዲል ማለት ነው። ገባችኋ እ ምሰሩ ከሆነ ከልባችሁ በደንብ ሰርታችሁ አግኙ። ድራማና ይሄ ስራ ምናምን መስራት ካልቻላችሁ ደግሞ አይሚና ብሩኬ እናንተ ሁለታችሁም እየተዝናናችሁ የሆነ ሀገርም ሄዳችሁ ምናምን ፍቅር ፍቅር እየተጫወታችሁ እንኳን ስሰሩ ማለት ነው እንዴት ነው የሚታይላችሁ? በቃ ሰላም ይሻላል እኮ ማለት የኦዲንስንም ሰላም አሳጥታችሁ፣ ራሳችሁም ሰላም አሳጥታችሁ የምትሰሩ ስራ ጥሩ ካልሆነ ሰላም ፍጠሩ ነው። ሁለታችሁ ታረቁና በቃ እንደ ሎርማን ታረቁና በቃ በስነ ስርዓት ስሩ፣ ገባችሁ አይደለ? ኦዲንስ እኮ ነቅቷል። አሁን አንዳንድ ኦዲንስ ነው እንጂ ሁሉም እናቃለን። ግን በቃ ሰላም ፍጠሩ። ሲቀጥል ደግሞ አሁን ምንድነው ፍፄ በሀይሚ በኩል ሆነ ሄኖክ ደግሞ በብሩኬ በኩል ሆኑና ደግሞ መጡ ማለት ነው። ገባችሁ አይደል? ግን እንደዛም ሆኖ ስሩ፣ ግን በአግባቡ ስሩ። ሀይሚም አገለቄ እወጣለሁ አትበይ። ብሩኬም ደግሞ አገለቄ እወጣለሁ ብሎ ዱበይ መጣ። ሀይሚ አሁን የት ልትሄጂ ነው? የት ሀገር ነው የምትሄጂ? በተረፈ የእኔ ቤተሰብ ሰላማችሁ ብዛልኝ፣ እወዳቸዋለሁ፣ አክብራቸዋለሁ። ያው እኔ እንዲሰሩ እፈልጋለሁ፣ ግን ሲሰሩ ግን በእንትን እንዲሰሩ ነው የምፈልገው በቃ በስቴፕ ማለት ነው። በቃ ሰው እንዲስብ በቃ አለቀ እንዴ! አልጋ ላይ ድብድብ እንደ ሴት እንደዚህ እኮ አይደለም በቃ ድብድብ አስመስ በደንብ ተለማምዳችሁ ነው ስትለማመዱ